ኩንታ ኩንቴን ፊልም የሚያስታውስ አለ? ይህንን ፊልም ያየ ባርነት እንዴት አስከፊ እንደነበር መቼም አይረሳም። አሌክስ ሄሊ በተባለ ደራሲ በተጻፈው ሩት መጽሐፍ ላይ ተመስርቶ የተሰራ፣ ከጋምቢያ በባሪያ ነጋዴዎች ተይዞ ወደ ሜሪላንድ የተወሰደ የ17 ዓመት ወጣት ኩንታ ኩንቴ ታሪክ የአሜሪካ የባሪያ ስርዓት ምን ያህል ሰውን እንደ እንስሳ ይቆጥሩ እንደነበር ያሳየ ፊልም ነበር። በአሜሪካ ውስጥ የነበረው ጦርነት የአገሪቱን ታሪክ ኢኮኖሚ፣ እና ማህበረሰብ ከ200 ዓመታት በላይ የቀረጸ ስር የሰደደ ስርዓት ነበር። ባርነት የጀመረው በ1620 አካባቢ የመጀመሪያዎቹ አፍሪካውያን ባሪያዎች ወደ እንግሊዝ ቅኝ ግዛቶች በተለይም በደቡባዊ የአሜሪካ ክፍሎች በእርሻ ስራ ላይ እንዲሰሩ ሲወሰዱ ነው። እነዚህ በባርነት ስር የነበሩ አፍሪካውያን ለአሜሪካ እድገት እና ሀብት አስፈላጊ የሆኑት እንደ ትንባሆ ጥጥና ሰብሎችን በማምረት በአስቸጋሪና ኢሰብአዊ ሁኔታዎች እንዲሰሩ ተገደዋል። ግዛቶቹ እየተስፋፉ ሲሄዱ ባርነት በህጋዊ መንገድ ከለላና ማህበራዊ ተቀባይነትን ያገኘው በደቡቡ በብዙ አካባቢ ሲሆን በሰሜናዊ የአሜሪካ ግዛቶች ደግሞ ቀስ በቀስ ባርነትን እየተቃወሙ መጡ። በ1787 የአሜሪካ ህገ መንግስት ሲረቅ በባርነት ጉዳይ ላይ በግዛቶቹ የተለያየ አመለካከት እንዳለ ግልጽ ነበር። አንዳንድ ግዛቶች ባርነትን እንደ ኢኮኖሚያዊ ምንጭ ሲያደርጉ፣ ሌሎች ግዛቶች ግን ሰውን መሸጥ የሰብአዊ መብት መጣስ አድርገው ይመለከቱት ነበር። በዚያን ጊዜ የአሜሪካ ግዛቶች እየተስፋፉ ስለነበር አዲስ ሀገር ሲፈጠር ያ ሀገር የባርነት ወይም ነፃ ግዛት መሆን አለበት ተብሎ መገለጽ ተጀመረ። ይህም በአሜሪካ ህዝብ መካከል የጠነከረ ልዩነትን ፈጠረ እና የሀገሩን እርሻ በባሪያ ጉልበት የምታስተዳድረው ደቡብና ከባርነት ነፃ የሆነችው ሰሜን በሚሉ ሁለት ክፍሎች ተከፋፈለ። ይህ ክፍፍል ወደ ጠንካራ የፖለቲካ ና የሞራል ግጭቶች አመራ። የተፈጠረው መከፈል ዋና ምክንያቱ የባርነት ስርዓት ይቀጥል ወይም ይወገድ፣ ይህም የጥቁሮች ወይም የባሪያዎች ወደፊት ዕጣም ምን መሆን አለበት በሚል ጥያቄ ነበር። ይህ ጉዳይ ለብዙ ዓመታት በአሜሪካ ሕዝብ መካከል እየተነገረ ቆይቶ ነበር። ይህንን ለመፍታት የ1850 የሚሳውሪ ስምምነት ቢደረግም በባርነት ላይ ባላቸው የተለያየ አቋም ምክንያት ወደ እርስ በርስ ጦርነት ተገብቷል። የሚሳውሪ ስምምነት በሴኔት ውስጥ ያለውን ፖለቲካዊ ሚዛን ለመጠበቅ አዲስ ግዛትን የባሪያ ስርዓት ያለበት ግዛትና የነፃ ግዛት በማለት ለመቀበል የተደረገ ስምምነት ነበር። ጦርነቱ ሲጀመር የሰሜኑ ክፍል ወታደሮች ስለ ባርነት የተለየ አቋም አልነበራቸው። ቀስ በቀስ የባሪያ ንግድን እየተቃወሙ ኮንፌዴሬሽኑ መውጋት ጀመሩ። የኮንፌዴሬሽኑ ወታደሮች ደግሞ የደቡብ ህዝብ በባሪያዎች ላይ ጥገኛ በመሆኑና ትላልቅ እርሻቸው የተገነባ በባሪያዎች በመሆኑ ነፃ ቢያወጣቸው ኢኮኖሚያቸው የሚናጋ እንዲሁም ነፃ ከወጡ ጥቁሮች ጋር እንዴት ተቀላቅለን እንኖራለን በማለት ነበር ዋናው ደግሞ በ1804 በጥቁሮች በተደረገው የባሪያ አመጽ ምክንያት ነጻ በወጡ ባሪያዎች በነጮች ላይ የተፈጠረ የሀይቲ ማሳካር ወይም ጭፍጭፋ በማስታወስ በእኛም ላይ ይፈጽማል በማለት ነበር እስከ መጨረሻ መዋጋት የፈለጉት። ይህም አስተሳሰብ በታሪክ ተመራማሪዎች ዲዚዝን ዘ ፐብሊክ ማይንድ ይሉታል። ይህ ፍርሃት በ1859 ጆን ብራውን በተባለ ሰው በተቀጣጠለው የባሪያ አመጽ ምክንያት ይበልጥ ጨምሯል። ጆን ብራውን ባርነትን ተቃዋሚ መሪ አሜሪካዊ ነጭና ክርስቲያን ሲሆን የባሪያ ዓመፅ እንዲካሄድ የመራና ይህ ካልሆነ ባርነት አይቆምም ብሎ የሚያምን ራሱን የአምላክ ምልክተኛ ነኝ የሚል የክርስትናን ምግባር የሚከተልና ዲክላሬሽን ኦፍ ኢንዲፐንደንስ ላይ የተጠቀሰውን ሰው ሁሉ እኩል ተፈጥሯል የሚለውን በሁሉም ቦታ በተደጋጋሚ ያንጸባርቅ የነበረ ሰው ነው። በእርግጥ ሁለቱም ፕሪንሲፕሎች ተመሳሳይ ናቸው፣ የክርስትናውም የዲክላሬሽኑም። አመፁም በካንሳስ ከፍተኛ ደም አፋሶ ሲያስከትልና ውጤታማ ያልሆነ ሲሆን ጆንም በወቅቱ ተይዞ ተገሏል። ይህም ወደ እርስ በእርሱ ጦርነት ለማምራት አንዱ ምክንያት ሆኗል። የሰሜኑ የአሜሪካ ክፍል በተለያየ ጋዜጦችና ስነ ጽሁፎች ሁሉም ሰው እኩል ነው የሚለውን ሀሳብ ሲያንሸራሽሩ ቆይተዋል። በዚህም የባርነት ተቃዋሚ ህዝብ ለመፍጠር ተችሏል። ከሚጠቀሱት ውስጥ ቴልቪርስ እስሊፍ 12 ዓመት በባርነት የተባለው እውነተኛ ታሪክ ላይ የተመሰረተውና አንክል ቶምስ ካቢን የተባሉ መጽሐፎች ከፍተኛ አስተዋጽኦ አድርገዋል። ሰለሞን ኑር ዛፕ የተባለ ቀድሞ ነፃ ሆኖ በኒውዮርክ የተወለደ ጥቁር ወደ ዋሽንግተን ለስራ በሄደበት ታፍኖ ለደቡቡ ተሸጦ ለ12 ዓመታት ባሪያ ሆኖ ቆይቶ ነፃ የወጣ ሰው ሲሆን ትዌልቭ ይርስ አ ስሌቭ በተባለው መጽሐፍ በባርነት ያሳልፈበትን ጊዜና ያየውን ጽፏል። ይህም ሰው የባሪያ ንግድ ቀንደኛ ተቃዋሚ በመሆን ህዝቡን ይመራ ነበር። እሱም ባርነትን ለሚቃወሙት በሕይወት ያለ ምስክር ይደረግ ነበር። አንክል ቶምስ ካቢን በ1852 ሲታተም በ19ኛው ክፍለ ዘመን ከመጽሐፍ ቅዱስ ቀጥሎ ከፍተኛ ሽያጭ ያገኘ መጽሐፍ ነው። የባሪያ አስተዳደርን ሰይጣንነት በመግለጽ የሕዝቡ ባርነትን መቃወም እንዲጨምር አድርጓል። አብርሃም ሊንከን ለመጀመሪያ ጊዜ ደራሲዋን ሲተዋወቃት ስለዚህ ትንሿ ሴትና ታይን ይህን ትልቅ ጦርነት የጀመረችው ብሏታል ይባላል። ሊንከን ባርነት እንዲስፋፋ ከተፈቀደ ነፃ የጉልበት ስራ በአዲሶቹ ግዛቶች ውስጥ እንዳይሰፍን እንደሚያግድ እና በዚህ ምክንያት መላ አገሪቱ ቀስ በቀስ በባሪያ ባለቤቶች ሊገዛ እንደሚችል ሀሳብ አቅርቧል። ባሪያን ማስገባት እንዲከለከል በህግ ሲወጣ ኮንግረሱ በመጠነኛ ተቃውሞ ነበር ያጸደቀው። በጃንዋሪ 1 1808 ተግባራዊ ሆነ። በአብዮቱ ተጽዕኖ ብዙ የባሪያ ጌቶች ባሪያቸውን ነፃ አወጡ። በነገራችን ላይ የመጀመሪያ የአሜሪካ ፕሬዚዳንት ጆርጅ ዋሽንግተን የባሪያ አሳዳሪና ወደ 577 ባሪያዎች የነበሩት ሲሆን ጌቶች ባሪያዎቻቸውን ነፃ ሲያወጡ እሱ ግን በፍቃዳቸውም ከፈለጉ ይሄዱ እንዳለ ይታወቃል። በ1840 በአሜሪካ ከ15ሺ በላይ ሰዎች የባሪያ ንግድ ተቃዋሚ ማህበረሰብን ተቀላቅለዋል። ጸረ ባርነት ተቀባይነት ያለ የሞራል መገለጫ እንደሆነ በመቆጠሩና ቤተክርስቲያንን በማስተማሯ ባርነት በፍጥነት መወገድ እንዳለበት ህዝቡ በማመኑ ሌላው ወደ ጦርነት መግቢያ ምክንያት ሆኗል። ሆኖም በዚህ በባርነት አቋም የተነሳ ቤተክርስቲያን በሰሜንና በደቡብ ተከፍለዋል። ለምሳሌ በ1845 ሰሜን ባፕቲስትና ደቡብ ባፕቲስት ቸርች በመባል ተለያይተዋል። በነገራችን ላይ የኩንታኩንቴ ፊልም ደራሲ አሌክስ ሀሊ የኩንታኩንቴ ሰባተኛ ትውልድ እንደሆነ ተናግሯል።